የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከሀገር እንዳይወጡ መደረጋቸው ታወቀ። ትላንት ከሀገር ለመውጣት ወደ ቦሌ አውሮፕላን ማረፊያ ሄደው ፓስፖርታቸውን የሚያነበው መሳሪያ አልቻለም የሚል ምክንያት ተሰጥቷቸው ወደ ቤታቸው እንደተመለሱ የተናገሩት ዶክተር መረራ ዛሬም ኢሚግሬሽን ድረስ ሄደው የሚያናግራቸው ባለስልጣን ስብሰባ ገብተዋል ተብለው ለሁለተኛ ጊዜም ከሀገር ለመውጣት ያደረጉት ሙከራም እንዳልተሳካ ገልጸዋል። ምንም አዲስ ነገር የለም። እሺ እና አታርቴን ነግረሃል ያለኝ ባለስልጣን ስልኩን ይተውልኝ ብሎ ስብሰባ ገባሉ። ስብሰባው ሳያልግ መሽል በዚህ ደረጃ ላይ ነው ያለ። ትናንትናም በረራ ነበሮት፣ ዛሬም ሊያስተካክሉ ሞክረው ተከልክለዋል። ስለዚህ ከሀገር መውጣት አልቻሉም። ተከልኩላል ማለት እንግዲህ አስከታሪ ቢሆንም መውጣት እንዳልቻልኩ ግን ግልጽ ነው። ምንድን ነው የተሰጠው ምክንያት? ትናንትና፣ ዛሬ የተሰጠው ምክንያት ምንድን ነው? ትናንትና የተሰጠኝ ሲስቴማችን የእርስዎን ፓስፖርት ቁጥር ማንበብ አልቻለም የሚል ነው። ከዛ እንዴት ሆነ? ማንበብ ካልቻለ ደግሞ መውጣት አልችልም ነው። ከዚህ በፊት ሲጠቀሙበት የነበረው ፓስፖርት ነው። እንደዚህ አይነት ምክንያት አሳማኝ ነበረው ወይስ ሌላ ነገር ከጀርባው አለ? ከደርግ የመጨረሻ አመታት ጀምሮ ላለፉት ወደ ሀያ ሰባት ሀያ ስምንት አመታት እንዲህ አይነት ነገር አጋጥሞኝ አያውቅም። ስለዚህ ሆን ተብለው ሌላ ምክንያት ተሰጥቶ ከሀገር እንዳይወጡ ተደርጓል ማለት ይቻላል። እንደዛ መገመት ይቻላል እንግዲህ ሌላ በቀኝ ምክንያት እነሱ ካልነገሩ ቅሳሌ በቂ ምክንያት እነሱ እስኪነግሩኝ ደስ እንደዛ ማመኑ ነው የሚመረጠው። ዋና ጉዳይ ግን መውጣት ዛሬም ከዛሬ እንግዲህ አንድ ሁለት ከሚሆኑ ነው መውጣት ያለመቻሌ ነው በቀጠሮ ቀን። ስለዚህ የዛሬ በረራውም የሚሳካ አይደለም መምጣት አይችሉም ማለት ነው። ትኬት እኮ ፓስፖርቱ ካልተስተካከለ ገና ትኬቱን ማስተካከል ስለማይቻል ወደ ትኬት ቢሆ ማለት ኩ ታው ከጥያቄ ውጭ ነው። ፓስፖርቱ ምን ሆነዋል ካልተስተካከለ ያሉት የእኛ ሲስተም ይህ ፓስፖርት አደብን ኬሚካል ለቶ ይሆናል ሽቶ ነጥቶ ይሆናል የሚል ነው። እንግዲህ እዛ ኤርፖርት ተናገሮ የነበረው ዶክተር መረራ ጉዲና የፊታችን ቅዳሜና እሁድ ኢትዮጵያ ነገ በሚል ርዕስ በቪዥን ኢትዮጵያ በተዘጋጀው ጉባኤ ላይ ይገኛሉ ተብሎ እየተጠበቀ ነበረ። በጉባኤው ላይ ፕሮፌሰር ጆርጅ አይቴ፣ ዶክተር አኑራዳ ሚተል፣ ፕሮፌሰር ጆን አርበሰን፣ ፕሮፌሰር አለማየሁ ገብረ ማርያም ፕሮፌሰር ህዝቅኤል ገቢሳ፣ አቶ ኦባንግ ሜቶ፣ ዶክተር በያና ሶባ፣ ፕሮፌሰር መሳይ ከበደና ሌሎች ምሁራን ጥናታዊ ጽሁፍ የሚያቀርቡበት ሲሆን ዶክተር መረራ ጉዲናም ከሀገር ቤት ተጋብዘው እንደነበረ ያገኝ ነው መረጃ ያመለክታል።